ደመቅ ደመቅ ያሉ እንግዲህ መጪው ገናም ስለሆነ እንግዲህ ያው የብዙ ሰው ምርጫ ወደ ሆነው ነው እያደላ ነው ያለ ነው ዳርና ዳር መዝጊያ ነገሩ እሱ በተለይ የሆነ ለየት ያለ ውበት ሰጦታል ፒንክ ከለር ግን ውስውስ አለው ሲታይ ግን ፒንክ ነገሩ ጥቅት ስለሚያደረግ ያው ፒንክ በሚል እንይዘዋለን ይህ ሻይን ነገሩ ከግሪኑ ጋር በደንብ የተለየ ውበት ሰጦታል በጣም ያምራል ይሄኛው ትክክለኛው የገና ልብስ ነው በጣም ነው የሚያምር። ራሱ ነው ከጀርባዬ የምትመለከቷቸው የተሰሩ ቆንጆ የሆኑ አልባሳት በእነዚህ ጀምረን ብትን አልባሳትን ቆንጆ ቆንጆ የባህል አልባሳትን እናሳያቸዋለን። እስከ ፍጻሜ ብቻ አብራቸውን ቆዩ ማለት ነው። ሰብልዬ እንደምሰነበት እግዚአብሔር ይመስገን ደህና ነኝ። እግዚአብሔር ይመስገን በዚህ ቆንጆ ልብሶች አሉ መጀመር እንችላለን። ከነዚህን እንጀምረው ቆንጆ የሆኑ ልብሶች ናቸው እነዚህ ልብሶች እንግዲህ በጣም የሚያምር ቆንጆ የሆነ የሚያምር ልብስ ነው። ወራጅ ነው ጥልፉ ራሱ ከልብሱ ጋር አንድ አይነት ማቹ ነው የተሰራው። በጣም ያምራል። ውስውስ ነው ግን ውስውስነቱ ክር ላይ ሲሆን ብዙ ጊዜ ጥልፍ ላይ ሲሆን ይደምቃሉ። ይሄ ግን አብሮ የተዋሃደና ቆንጆ የሆነ ልብስ ነው። አርቦ ራሱ አራት አርብ ነው ግን ላይክ እንደ አምስት አርብ አይነት ነው ዘንከት ያለ ይሄ ጥልፉ በእጅ ጥልፍ ነው የተጠለፈው። በጣም ያምራል። ምንም አይነት የመሳብ አይነት ነገር የሚሄድለው ወራጅ ልብስ በተለምዶ ፊት ለፊቱ አጠር ብሎ ከኋላ እንደዚህ ሲሆን ውበት አለው። አራት ማዕዘን ቢ የሚመስል ሆኖ ከርብ ነገር አለው እዚህ ጋር ደረቱ ላይ የሚያምር ቆንጆ የሆነ ልብስ ነው። እጇ ደግሞ አጠር ብላ እጇም እንግዲህ እንደዚህ ሆነ፣ በቆንጆ ሁኔታ ተጠልፎለታል። ይሄን ልብስ እንግዲህ በወራጅ እንደዚህ ቆንጆ አድርገን ሰርተን በማሽን ጥልፍ ሀያ አንድ ሺህ ብር ነው። ያው የእጅ ጥልፍ ሲሆን ደግሞ ጭማሪ ያለው እሱን በመነጋገር እንደሚፈልጉት አይነት አማራጭ አድርገን ቆንጆ አድርገን እንሰራላቸዋለን። ዋጋው ሀያ አንድ ሺህ ብር ነው በማሽን ጥልፍ። ኦርደር አድርጉት። አሁንም እችኛዋ የምታምር ቆንጆ የሆነች ልብስ አይተናት ነበር። ቆንጆ የሆነች ልብስ ነች። በጣም ነው የምታምር ከለሯ አርቦ ራሱ አራት አርብ ነው፣ ግን አራት አርብ አይመስልም። ላይክ የአምስት አርብ አይነት ወርድ ነው ያለው በጣም ሰፋ ሰፋ ያለ ወርድ ስላላቸው ነው እንደዚህ ዘንከት ያሉት። ቆንጆ የሆነ ልብስ ነው። በጣም ያምራል። መደቡ ፒንክ መሆኑ ደግሞ ያሁን ለገና ለግሩፕ መልበስ ለሚፈልጉ ከስተመሮቻችን የሚሆናቸው ቆንጆ የሆነ ምርጫ ነው። በጣም ያምራል። ገበላዩ ደግሞ አሁን ለየት ባለ አሰራር የምንሰራው አንገት ቅርጹ እየተወደደች መጣለች ነው ከጥልፍ ችኛ ትንሽ ቀለል ልትላለች። ቆንጆ የሆነች ልብስ ነች። በጣም ነው የምታምር። በፈርጥ ነው ሙሉ ለሙሉ ያለቀላት። እጇ ደግሞ ለየት ትላለች። እቺ አሁን ከሰውነት ላይ ፊት ስታደርግ ሽንሽንነቷ እና ዲዛይኗ በደንብ ወጣ ይላል። ቆንጆ የሆነ ልብስ ነው። ጀርባው ጥቅጥቅ ላስቲክ ዚፕ ነው የተጠቀምነው። በጣም ያምራል። ይህን ልብስ እንግዲህ እንደዚህ ጥንቅቅ አድርገን ሰርተን በ18 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። የሚያምር ልብስ ነው። ከወዲሁ ለገና ኦርደር አድርጉት። በቀጣይ ደግሞ አሁንም በጣም የምታምር ቆንጆ የሆነች የምታምር በባለፈው ቪዲዮአችን ተትል በምትመስል ኦርደር ስለነበሩ ነው። ያኛውም ከስታውስቴዲ ነጠላው ተቋጭቶ ነበር ያሳየ ናቸው። ቆንጆ የሆነ ልብስ ነው፣ በጣም ያምራል። እችኛዋም በእጅ ጥልፍ ነው የተጠለፈችው። በጣም ታምራለች። የምታምር ቆንጆ የሆነች ልብስ ነች። ልብሷ ጥልፉ የመሳብ ነገር የለውም። የከስተማራችን ምርጫ ሀፍ ነገር ነው የፈለገችው፣ ሀፉ ነው። እጁ በላስቲክ ነው እጁ ላስቲክ ነው እና እንደዚህ መውረድም ይችላል። እንደዚህ ሲሆን ደግሞ ወደ ሀፍ ሾልደር አይነት አለባበስም ይሆናል። ስለዚህ በአንድ ድንጋይ ሁለት ወፍ ማለት ነው። በጣም ነው የምታምር ቆንጆ የሆነች ልብስ ነች። የእጅ ጥልፍ ነው እንዳልኩ ቀጠን ስላለች ልብሷ ደግሞ ለእጅ ጥልፍ የምትመች አይነት ቆንጆ የሆነች ልብስ ነች። በማሽንም ቢጠለፍ ላይክ እንደዚህ ፐርፌክት ይመጣል። ይህ ልብስ በማሽን ጥልፍ እንደዚህ ቆንጆ አድርገን ሰርተንላችሁ በ13 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። በመቀጠል ደግሞ እነዚህን የመሳሰሉ የሚያማምሩ ቆንጆ ቆንጆ የሆኑ ልብሶች ሰፋ ሰፋ ያሉ ደመቅ ደመቅ ያሉ እንግዲህ መጪው ገናም ስለሆነ እንግዲህ ያው የብዙ ሰው ምርጫ ወደ ሆነው ነው እያደላ ነው ያለ ነው በመጀመሪያ የምናገኘው ይህን የመሰለ የሚያምር ቆንጆ የሆነ ልብስ ነው። ይህ ልብስ ፈርጥ የምንለው አይነት ስራ ያለው ቆንጆ የሆነ ልብስ ነው። በሌላ ከለር ነበረው ለስለስ ያለ ለመን ከለር ሆኖ ከፊት ለፊቱ ደግሞ ወራጅ ነው የሚጠለፈው፣ በዙሪያ የለውም። ይሄ ደግሞ ከለሩን ቀይረን በዙሪያ አራት አርባ አድርገን ያሸመነው ቆንጆ የሆነ ልብስ ነው። ቀይነቱ ደግሞ በርገንዴ ወደምንለው ቀይ የሚያደላ ቆንጆ የሆነ ልብስ ነው። የመነኑን ጥራት እንደሚታየው ቆንጆ ምትታ ያለ ሁለት አይን መነን ነው። በጣም ያምራል። ይህ ልብስ እንግዲህ በግሩፕም ለምትለብሱት ከስተመሮቻችን የሚሆናችሁ ቆንጆ የሆነ ልብስ ነው። ሌላ ጊዜም ይደረጋል። ቀይነቱ የጮኸ እና ይሄ የሚረብሽ አይነት ቀይ አይደለም። ቆንጆ የሆነ ልብስ ነው። እንደዚህ ደግሞ የሚያምር ሰፋ ያለ ሁለቱ ደረጃ በአንዱ ነው። ከነበሬ በሬ ሽንጡ ቅልብጭ ብሎ ነጠላው ሞጦለታል ማለት ነው። በጣም ያምራል ይህ ልብስ። በምትፈልጉት አይነት አሰራር ጥንቅቅ አድርገን ሰርተንላችሁ በ18 ሺ ብር ብቻ ቆንጆ አድርገን እንሰራላችኋለን። በመቀጠል ደግሞ አሁንም ለየት ወዳለው አዲስ ልብስ ነው የዚህ ከዚህኛው ቀይነት አሁን የዚኛው ደግሞ ደስ የሚል ነገር አለ አይደል? ይሄኛው ደግሞ በቃ በደንብ ድብን ያለ በርገንዲ ነው። ምንም የጮኸ ነገር የለውም። ቀይ መልበስ ለሚፈልጉ ከስተመሮቻችን በተለይ የመጀመሪያ ምርጫቸው ይሆናል ብለን ተስፋ እናደርጋለን። ይሄ ልብስ በሌላ ከለር ነበረ ከዚህ በፊት ሰተነዋል። መደቡ ፒሽ ከለር ፈዘዝ ያለ፣ አሁን ደግሞ ከለሩ ሲቀየር ሌላ አይነት ልብስ ነው የመሰለው። የወጣ ከለር የለውም። ይሄኛውም አሁን ቢጫ ነገር ይመስላል፣ ቢጫ አይደለም። ተወስውሶ ነው መቶ ቁጥር የምንለውም አለው ዲዛይኑ ላይ በደንብ አለው። ሲታይ ዲቴይል በጣም የሚያምር ቆንጆ የሆነ ልብስ ነው። ይሄ ልብስ እንግዲህ ቆንጆ አድርገን ሰርተንላችሁ በ25 ሺህ ብር ብቻ ጥንቅቅ አድርገን እንሰራላችኋለን። ኦርደር አድርጉት። ቆንጆ የሆነ ልብስ ነው። መቀጠል ደግሞ አሁንም በጣም ቆንጆ የሆነ የሚያምር አዲስ ልብስ ነው ይሄ። በከለርም አልተቀየረም፣ በዲዛይን አዎ፣ በዲዛይንም ቆንጆ የሆነ ልብስ ነው፣ በጣም ያምራል። በተለይ ይህ ልብስ ደግሞ አሁን ትንሽ ለየት ነገር ያደረገው ዳር እና ዳር መዝጊያ ነገሩ፣ አዎ፣ እሱ በተለይ የሆነ ለየት ያለ ውበት ሰጥቶታል። በጣም የሚያምር ቆንጆ የሆነ ልብስ ነው። ግሪን ደግሞ የብዙ ሰው ምርጫ ነው። ደግሞ ግሪን የማፍካት አይነት ባህሪም አለው። ቆንጆ የሆነ ልብስ ነው ይሄ። ጮኸ የምንለውም አይነትም አደለም። የሸማኔው ወርድ እንደምታዩት በደንብ ሰፋ ያለ የሚያምር ቆንጆ የሆነ ቁመት ያለው ቆንጆ የሆነ ልብስ ነው። አርባ አራት አርብ ነው መነን ጥራቱ። እንግዲህ እንደሚታየው ነው። በጣም ያምራል። ይህ ልብስ እንደዚህ ቆንጆ አድርገን ሰርተንላችሁ በ22 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። ኦርደር አድርጉት። በመቀጠል ደግሞ አሁንም በጣም የምታምር ቆንጆ የሆነች በርገንዴ የምንላት አይነት ከለር ያላት የከለር ስብጥሯ በጣም የምታምር ቆንጆ የሆነች ልብስ የጥለት መጠኗ ደግሞ መጠነኛ የምንላት አይነት ጥለት ቆንጆ የሆነች ልብስ ነች። ጠበብ ብላ ግን ጥበብ የሆነች ልብስ ነች። እቺ የድሮ ጥበብ አይነት የተወሰደች ቆንጆ የሆነች ልብስ ነች። ቆየት ካሉት ልብሶች የምትመደብ ቆንጆ የሆነች ልብስ ነች። ከዚህ በፊት በብዙ ከለር ሰርተናታል። ይሄኛው ከለር ይሄኛው ከለር ደግሞ ትንሽ አሁን መጪው ገናም ስለሆነ ለገናም ይሆናል ብለን ያሰብነው ቆንጆ የሆነ ከለር ነው። በጣም ያምራል። ሻይን አለው፣ ግን የሚያምር ነገር አለው። የከለር ኮምቢኔሽኑ በጣም የሚያምር ቆንጆ የሆነ ልብስ ነው። እች ልብስ ደግሞ ፈርስ የላት ከለሯ በሁለት ሳይድም መለበስ የምትችል ቆንጆ የሆነች ልብስ ነች። ከለሯ በዚኛው ከለርም ተገልብጦ መሰራት ይችላል። መደበኛ መልኩ ይህ ነው፣ ግን ምንም አይነት በርስ ስለሌለው በዚኛው ከለርም ካስፈለገ በዚኛው ከለርም መገልበጥ ይችላል። እንዲህ ደግሞ ሲቀየር ሌላ ዲዛይን ይመስላል። አስሩ ሌላ አይነት ልብስ ነው የሚመስል፣ ቆንጆ የሆነ ልብስ ነው፣ ግን እኛ ኖርማሊ ግሬስ ስለሚኖረው የሚስብ ነገር ፈርስም ኖሮ አልኖረውም፣ ሲሰራ በገበር ይሸፈናል። አንዷ ዲዛይን ደግሞ እንደዚህ በቆንጆ ሁኔታ ቅልብጭ ብላ ወጣላታለች ማለት ነው። ነጠላ ስፈቷም መካከለኛ ጥለት አይነት ና ለመካከለኛ ጥለት ምትሆን አይነት የሚመጥን አይነት ቆንጆ የሆነ የነጠላ ስፋት ያለው ቆንጆ የሆነ ልብስ ነው። ይች ልብስ እንግዲህ እንደዚህ ቆንጆ አድርገን ጥንቅቅ አድርገን ሰርተን በአስራ አምስት ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። ተመጣጣኝ ዋጋ ያላት የምታምር ቆንጆ የሆነች ልብስ ነች። ኦርደር አድርጓል። እሺ፣ በመቀጠል ይሄኛው ደግሞ መደቡ ፒንክ የምንለው ቀይ ሆነው እችኛዋ ደግሞ ፒንክ የምንላት አይነት ልብስ ነች። ታምራለች በጣም ብቻ። ራሱ አሁን ፒንክ ደግሞ ሲባል ብዙ አይነት ፒንክ አለ። የሚጮ ፒንክ አለ። ይህ የሚጮ አይነት ፒንክ አይደለም። እችኛዋን በርገንዲ የምንላት ፒንክ ናት። ወደ በርገንዲ የምታደላ ፒንክ ናት። በጣም ነው የምታምር ቆንጆ የሆነች ከለር ነች። እነዚህ ነገሮች እነዚህ በፈርጥ መልኩ በሽመና ነው ጣልጣል የተደረጉት፣ ግን ላይክ እንደ ፈርጥ አሁን እዚህ ጋር ሌላ ነገር ቁጭ ቁጭ ያለበት ነው የሚመስል እንጂ ፈርጣ ይሄ በሽመና ይገባለች፣ አይመስልም አይመስልም። አሁን አንዳንድ ልብሶች ላይ ፈርጣ አድርገን ስንሰራቸው አይነት እይታ ያለው ልብስ ነው፣ በጣም ያምራል። እንደዚህ ደግሞ የምታምር መጠን ብላ ቅልብጭ ብላ በቆንጆ ሁኔታ ነጠለዋ ወጣላታለች ማለት ነው። በጣም ታምራለች። ዋጋዋ ደግሞ በጣም በተመጣጣኝ ዋጋ በ15 ሺህ ብር ብቻ ቆንጆ አድርገን እንሰራላቸዋለን ለብዛትም ለማስም መጪው ሰርግም ስለሆነ ብታደርጉት ድምቅ ፍክት የሚያደርጋችሁ፣ ዋጋው ደግሞ ኪስ የማይጎዳ አይነት ቆንጆ የሆነ ልብስ ነው። ኦርደር አድርጉት። በመቀጠል ደግሞ በቅድሙ ላይ በበርገንዲ ደስ በሚል ከለር ያሳየ ነው። አሁን ደግሞ ከለሩን ትንሽ ቀየር አድርገን እናሳያቸው ብለን ነው። ያምራል በዚኛው ከለር ማለት ሁለቱን አሁን ጎን እና ለጎን ብናደርግላቸው ትንሽ ለመምረጥ ራሱ ይቸገራል። ና እንደዚህ ቀየር አድርገን እናሳያቸው ብለን ነው። በጣም ያምራል። ቆንጆ የሆነ ልብስ ነው። ይሄ ለራሱ ራሱን የቻለ ውበት አለው። ትንሽ የከለር ለውጥ አለው። መደቡ ግሪን ነው። እዚህ ጋር ዲዛይኑ ይህ ሻይን ነገሩ ከግሪኑ ጋር በደንብ የተለየ ውበት ሰጥቶታል። በጣም ያምራል። የጥለት መጠኑም ሰፋ ያለ ቆንጆ የሆነ ልብስ ነው። በጣም ነው የሚያምር። በተለይ ይህ ለሙሽራ እናትም በጣም ግሬስ ያለው ቆንጆ የሆነ ልብስ ነው። በማንኛውም አይነት አሰራር ቢሰራ ግሬስ የሚሰጥ አይነት ልብስ ነው ይህ። በጣም ያምራል። ቆንጆ የሆነ ልብስ ነው። እንደዚህ ደግሞ የሚያምር ከነበሬ ሽንጡ በሚያምር ሁኔታ ቆንጆ የሆነ ነጠላ ወጥቶለታል ማለት ነው። በጣም ያምራል። ይህ እንግዲህ ክርስትና ያላችሁ ከስተመሮቻችን ወይም ደግሞ ለሙሽራ እናት የሆናችሁ ከስተመሮቻችን የሚሆናችሁ ቆንጆ የሆነ ምርጫ ነው። በጣም ያምራል። ይህ ልብስ እንግዲህ በምትፈልጉት አይነት አሰራር ቆንጆ አድርገን ሰርተንላችሁ በ25 ሺህ ብር ብቻ ጥንቅቅ አድርገን እንሰራላችኋለን። ኦርደር አድርጉት። በመቀጠል ደግሞ እነዚህን ልብሶች እናገኛለን። እችኛዋ ልብስ ደግሞ በሁለት አይነት ከለር ነው ይዘንላቸው የመጣ ነው። ይሄኛው ትክክለኛው የገና ልብስ ነው። በጣም ነው የሚያምር። ራሱ ነው መደቡ ቢጫ ነው ከሻይን ጋር ተቀላቅሎ ላዩ ደግሞ ቀይ የምንለው ትክክለኛው ቀይ የገናው ቀይ ራሱ ትክክለኛው ቀይ ነው። በጣም ያምራል። እንዲህ ሲታይ ግን ውህዱ ራሱ በጣም የሚያምርና ተመራጭ የሆነ ቆንጆ የሆነ ልብስ ነው። ዲዛይኑ በራሱ በጣም ያምራል። መደቡ ሻይን ያረጋል። የሚያምር ቆንጆ የሆነ ልብስ ነው አርባ አራት አርብ ነው የመነን ጥራቱ ምንም ጥያቄ የደለው ሁለት አይን መነን ነው። ጥለቱ ደግሞ ሰፋ ያለ ከምንለው የምንመድበው አይነት ቆንጆ የሆነ ልብስ ነው። ሲሰራ የምርም ግሬስ አለው። በምትፈልጉት አይነት አሰራር ጥንቅቅ አድርገን ሰርተን በ18 ሺህ ብር ብቻ እንሰራላቸዋለን። ተጠላው ደግሞ እንደዚህ በሚያምር ሁኔታ የማሉ ዲዛይን ቅልብጭ ብሎ በቆንጆ ሁኔታ ሰፋ ብሎ ወጥቶለታል ማለት ነው። በጣም ግሬስ ያለውና አመራጭ ተወዳጅ የሆነ ከለር ያለው የከለር ኮምቢኔሽን ያለው ቆንጆ የሆነ ልብስ ነው። ኦርደር አድርጉት። በመቀጠል ደግሞ እንግዲህ ያኛውን ከለር አይተን ወደዚህኛው ከለር ስንመጣ ደግሞ ፐርፕል ተወዳጅ የሆነ ልብስ ነው። መደቡ ፐርፕል ነው፣ ከላይ ደግሞ በቢጫ ነው የከለር ውህዱ። የሚያምር ቆንጆ የሆነ ልብስ ነው። መደቡ ከፐርፕሉ ጋር ሻይን አለው በተለይ ተለብሶ ሙብ ሲደረግ ሻይኑ በደንብ ያስታውቃል። ቆንጆ የሆነ ልብስ ነው። ከቢጫው ከክሩ ጋርም ሻይን አለው። ሞር ግን የመደቡ ሻይን የሚያምር ቆንጆ የሆነ ልብስ ነው። ፐርፕልም ስለሆነ ደግሞ ተመራጭ የሆነ የሴት ከለር የምንለው አይነት ቆንጆ ሆነ። በአበሻ ልብስ ደግሞ ብዙ ጊዜ ይህኛው ከለር የተለመደ አይነት ከለር አይደለም። የሁለቱ የከለሩ ውህድ ግን የተለየ ነገር ሰጥቶታል። ቆንጆ የሆነ ልብስ ነው። ቆንጆ የሆነ ልብስ ነው። በጣም ያምራል ሲሰራ። ሞር ደግሞ ለየት ባለ ዲዛይን የሚያምር ቆንጆ የሆነ ግሬስ አለው ማለት ነው። በምትፈልጉት በመረጣችሁት አይነት የከለር ምርጫ በምትፈልጉት አይነት አሰራር ጥንቅቅ አድርገን በ18 ሺ ብር ብቻ ቆንጆ አድርገን እንሰራላችኋለን። ኦርደር አድርጉት። በመቀጠል ደግሞ እችኛዋን ልብስ እናገኛለን። እችኛዋ ደግሞ መደቧ ብራውን ከለር ከምንለው ከሻይን ጋር ተቀላቅሎ ነው። ከላይ ደግሞ ፒች ከለር ፒንክ ከለር ግን ውስውስ አለው። ሲታይ ግን ፒንክ ነገሩ ጥቅት ስለሚያደርግ ያው ፒንክ በሚል እንይዘዋለን። ቆንጆ የሆነ ልብስ ነው ሲታይ የከለር ውህዱ ዲዛይን ያለው ልብስ አይመስልም። ትኩር ብለን ስናየው ግን በደንብ ዲዛይን ዲቴል አለው። በጣም ነው የሚያምር፣ ይታያል በደንብ። ቆንጆ የሆነ ልብስ ነው። ዲዛይኖቹ መሀል ደግሞ እነዚህ አልጠፋንም አይነት ከለሮቹ አሉ፣ ጣል ጣል ብለው አሉና በጣም ነው የሚያምር። ቆንጆ የሆነ ልብስ ነው። ይሄ አራቱ አርብ እራሱ ሲገጣጠም ሲዞር የተለየ ውበት አለው። ጸጥ ያለ ከለር ነው። ዝም ያለ ከለር በጣም የጮኸ ለማትፈልጉ ከስተመሮቻችን የሚሆናችሁ የመጀመሪያው ምርጫችሁ ይሆናል ብለን ያሰብነው ቆንጆ የሆነ ልብስ ነው። ኦርደር አድርጉት። ዋጋው 18 ሺህ ብር ነው። በምትፈልጉት አሰራር ቆንጆ አድርገን እንሰራላቸዋለን። በቀጣይ ደግሞ አሁንም ሰፋ ሰፋ ያሉ እንግዲህ የፕሮግራም ልብሶች እንደይዘንላቸው የመጣ ነው። ይህኛው ልብስ ደግሞ በጣም የሚያምር ቆንጆ የሆነ ተወዳጅ የሆነ ሁሌ የማይጠፋ አሁን ላይ ደግሞ በደንብ በተደጋጋሚ በተለያየ ከለር የምንሰራው ይሄ ራሱ ሆኖ ብዙ አይነት ቁጥሮቹ ዘጠና ዘጠና አንድ የምንላቸው ከለሮች ተቀራራቢ የሆኑ ከለሮቹ ነው። ግን ራሳቸውን እያገለባበጡ ልብሱ በተለያየ አይነት አሰራር ነው እየተሰሩ ያሉት ይህኛው ከለር እና ደግሞ ወደዛኛው ጋር ስንመጣ ደግሞ ጫፍ ላይ ያለው ደግሞ ራሱ የቻለ የራሱ ውበት ስላለው በሁለቱ አማራጭ ይዘንላቸው መጠናል። ይሄኛው የጥለት መጠኑ በደንብ ሰፋ ያለ፣ መደቡ ደግሞ ዳርክ የምንለው አይነት ብራውን ነው በሻይን ተቀላቅሎ ነው በጣም የሚያምር ቆንጆ የሆነ ልብስ ነው። እንደዚህ ደግሞ የሚያምር ሰፋ ያለ ቆንጆ የሆነ ነጠላ አለው ማለት ነው። በጣም ያምራል ነጠላው። ስፋት ራሱ በደንብ ከጥለቱ ጋር ማች የሚያደርግ ግሬስ ያለው ቆንጆ የሆነ ልብስ ነው። ይህን ልብስ እንግዲህ በምትፈልጉት አይነት አሰራር ጥንቅቅ አድርገን በ18 ሺ ብር ብቻ ቆንጆ አድርገን እንሰራላችኋለን። ኦርደር አድርጉት። በመቀጠል ደግሞ ከሁለቱ ሰፋፊ መሀል ሁና ጠረብ ብላ ግን የሁለቱን ውበት የምትወዳደር አይነት ቆንጆ አዎ፣ ጥለቷ ውበቷ በጣም ተወዳዳሪ ሆነች። ቆንጆ ነች። ልብስ ነች። በጣም ነው የምታምር። የከለር ኮምቢኔሽኗ ራሱ የተለመደ አይነት ከለር ኮምቢኔሽን ያላት ልብስ አይደለችም። በጣም ነው የምታምር ጠበብ ብላ ግን በጣም ውበት አላት። በተለይ መደቧ ሲሊበር ከለር በሻይን ተቀላቅሎ ነው። ይሄ ከላይ ዲዛይኑ የተጣለበት መንገድ ደግሞ የጮሆ ነገርም የለውም። ቆንጆ የሆነች ልብስ ነች። በዛ ላይ ደግሞ ጠበብ ብላ አርቧ ደግሞ አምስት አርብ ነው። ያው ብዙ ጊዜ አሁን ላይ በተደጋጋሚ ጠበብ ያሉ ልብሶች ያው አምስት አርብ ሲሆን ሲሰሩ በደንብ ዘንከት ይላሉ እና ቆንጆ የሆነች ልብስ ነች። ጥበቧ ጥበብ የምንላት አይነት ጥበብ ነች። በጣም ነው የምታምረው። እችን ልብስ እንግዲህ በምትፈልጉት አይነት አሰራር ጥንቅቅ አድርገን ሰርተንላችሁ በአስራ አምስት ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። ያው የቀጭን ጥለት ነጠላ ብዙ ጊዜ ነጠላውና ቀሚሱ ተመሳሳይ ናቸው። ስፋታቸው ያው ብዙ ጊዜ የሚታይ ነገር ስለሆነ ማብራሪያም አያስፈልገውም በማለት ነው። ቆንጆ የሆነች ልብስ ነች፣ አዲስ ልብስ ነች። ኦርደር አድርጓት ቆንጆ አድርገን እንሰራላቸዋለን። አሁንም መጀመሪያ ካሳየናቸው አሁን ይሄኛው ሲታይ ደግሞ የራሱ ውበት አለው አይደል? በደንብ ነው የሚለያይ። ዲዛይናቸው ግን አንድ አይነት ዲዛይን ነው ትንሽ የበሬ ሽንጥ ለውጥ ነው ያላቸው። ቆንጆ የሆነ ልብስ ነው ይሄ። ድብን ያለ መደቡ ፒች ከለር ነው። ከላይ ደግሞ ከለሮቹ ብላውን ከለር፣ ሌሎችም ክሮች ተወስውሰው ነው የተሰሩት። ልብሱ ሲታይ ደስ የሚል ነገር አለው። በጣም የሚያምር ቆንጆ የሆነ ልብስ ነው ይሄ። አዲስ ልብስ ነው። በዛኛው ከለር የተለመደ ከለር ነው። ይሄኛው ግን አዲስ ነው። ቆንጆ የሆነ ልብስ ነው። ለምትፈልጉት አይነት ፕሮግራም ይሆናችኋል። በተለይ በግሩፕ መልበስ ለምትፈልጉ ከስተመሮቻችን ቀድማችሁ ኦርደር ካረጋችሁን ያው በሽመና ስለሆነ ገበያ ላይ የሚገኝ አይነት ልብስ አይደለም። ይሄ የሁለቱ ከለር እንዳልኩ ነው ይለያያል። ይሄኛው አዲስ ስለሆነ ቆንጆ አድርገን እንሰራላችኋለን ማለት ነው። የሚያምር ደግሞ እንደዚህ ቆንጆ የሆነ ነጠላ አለው። በጣም ነው የሚያምር። በምትፈልጉት አይነት አሰራር ከወገብ በላይ ቆንጆ አድርገን ሰርተንላችሁ በአስራ ስምንት ሺህ ብር ብቻ ጥንቅቅ አድርገን እንሰራላችኋለን። በወደዳችሁት ከለር ኦርደር አድርጉት እኛ ቆንጆ አድርገን እንሰራላችኋለን። ገና ደረሰ ደረሰ ደረሰ ማለት ነው። የምትለብሱትን ካሁኑ ምረጡ፣ የምታዙትን ካሁኑ ምረጡ እና ስክሪንሻት እያደረጋችሁ ላኩልን ጥንቅቅ አድርገን ሰርተን አሰማምረን ውብ አድርገን ለእናንተ እንልክላችኋለን ማለት ነው። ስልኮቻችን ስክሪን ላይ የኮመንት የመጀመሪያ ቦታ ላይ ይሄው እዚጋ ደግሞ አስቀምጠናል ማለት ነው። መደወል ብቻ ይጠበቅባቸኋል። በዋትሳፕ፣ በቴሌግራም፣ በቀጥታ ስልክ አዲስ አበባ 22 በአካል ደግሞ መታችሁ በፈለጋችሁት አማራጭ ኦርደር ማድረግ ትችላላችሁ ማለት ነው። እጅግ ጋር እናመሰግናለን። በእርግጠኝነት አብዛኞቻችሁ ልብሶቻችንን ወዳችሁ እያያችሁ፣ ቻናሉን እያያችሁ ሰብስክራይብ አላደረጋችሁም። በስተመጨረሻ መጨረሻ ሰብስክራይብ ማድረጋችሁን ቼክ አድርጉና የዛሬውን ፕሮግራም እዚህ እንጨርሳለን። ሳምንት አዳዲስ ነገሮች፣ የተመረጡ ነገሮች ይዘን እንመለሳለን ማለት ነው። በያላችሁበት መልካሙን ሁሉ እየተመኘን ቸር ያሰንብተን፣ ቸር ያሰንብታችሁ።